ኤኒ ስቶሪ ይዝ ኤ ጎሲፕ። ባለታሪኩ አይታወቅም እንጂ ማንኛውም ልብ የወለደው ታሪክ ሀሜት ነው የሚል አስተሳሰብ አለኝ። አሁን የማቀርብላችሁ ሀሜት ግን በሚታወቁ ሰዎች ላይ ያተኮረ በመሆኑ በእውነተኛ ገጣሚያን ላይ ወይም በጥናት ላይ የተመሰረተ ሀሜት ልትሉ ትችላላችሁ። ርዕሴ ወንዶች፣ ህዝባር አፍቃሪዎች፣ ህዝባር ገጣሚዎች ከትዳር በፊትና በኋላ ይሰኛል። ወንዶች ህዝባር አፍቃሪዎች ህዝባር ገጣሚዎች ከትዳር በፊትና በኋላ ሀሜት ከራስ ሲጀምር ጥሩ አይደለም ባለቤቴን ከማማት ልጀምርላችሁ የዛሬ 27 ዓመታት አካባቢ ይመስለኛል የዛሬው ባለቤቴ አቶ ዘካርያስ ካሱ በጣም ግጥም ያፈልቅ ነበር ይገጥማል ሳይሆን ያዘንባል ያኔ እኮ ገና ተማሪ ቤት እያለን ነው ስንኙን ይሰኘዋል ነው ምላችሁ ክፍሉ ውስጥ ያስነብበናል። አስተማሪ እጅ ይደርሳል። አስተማሪዎች ተማሪ ፊት ተነስና አንብብ ይሉታል። ያነባል፣ እናደንቃለን፣ እናደናንቀዋለን ይሄ ልጅ ሲያድግ በጣም ትልቅ ገጣሚ ይወጣዋል እንላለን። ችግሩ ግን የታወቀለት ቆይቶ ነው። ለካ ፍቅር ይዞት ነው። ከኔ ግጥሞቹ ማጠንጠኛዋ ምን ነበርኩኝ። አድረን ስንነሳ ግጥም ነው በቃ። ቀጥሬው ሲመጣ ሌላ ግጥም ነው። አንድ ጊዜ ለምሳሌ ጧ የሚል ግጥም ጻፈልኝ። የእውነት ነው፣ በነገራችን ላይ ግጥም የጻፈበትን ወረቀት በቅርብ አላገኘሁትም፣ ሀሳቡ ግን እዚህ ልቤ ላይ ቀርቷል። ፍሬ ነገሩ እንደዚህ ነው። ቀጥራኝ ስትመጣ ባጣት እንደዚህ ጓጉቼ ዘንጬ ታጥቤ ታጥኜ ሮጬ ልቤ ጠፍቶ ምናምን ምናምን፣ ባትመጣ የምወድቆ አወዳደቅ እንደዚህ በጀርባዬ ጧ ነው ጧ ብሎ ጀምሮ ጧ ብሎ ነው የሚያልቀው። ከዚያ የት ይደርሳል የተባለው ገጣሚ አቶ ዘካርያስ እኔን አገባና ግጥም እርግፍ አድርጎ ተወ ተወ ተወ። እኔ ግን ከዚያ ጊዜ አንስቶ ተመሳሳይ ይዘት ያላቸው ባላቸው ግጥሞች ተለከፍኩኝ። መጀመሪያ ስሰማቸው ገጣሚው ፍቅር ገብቶለት ነው የጻፈው እላለሁ። በየትኛው ስስ ስሜት ጎናቸው እንደሚጽፉት ባላቅም በጥልቀት እነካለሁ። እና ሰበስባቸዋለሁ። ሆቢ ልትሉት ትችላላችሁ። የናፋቂ ወንዶች ግጥሞችን የመሰብሰብ ሆቢ ገጣሚዎቹ ገጣሚዎቹን ይሁነን ብሎ መመልከት ወይም ኦብዘርቭ ማድረግ ኦብዘርቬሽን። እና ገጣሚያኑ ለረጅም ዓመታት እንደ አይጥ ጥናትና ምርምር አድርጌባቸው ሳበቃ ዛሬ ውጤቱን ላጋራችሁ ነው። ውጤቱ ምን ሆኖ ተገኘ መሰላችሁ? ወንዶች ሲያፈቅሩ በጣም ይናፍቃሉ። ያፈቀሯት ሴት ሳትርቃቸው ሩቅ ናት እየመጣች ቀርታለች፣ ስታረፍድ ሞታለች በሚል አላስፈላጊ ሰቀቀን እራሳቸውን በጣም ያንገላታሉ። ቅጠሪኝ ነው፣ ብትቀሪስ ነው፣ እጠብቅሻለሁ ነው፣ ነይልኝ ነው፣ እየዬ ነው፣ ሪምቧ ነው። ከዚህ በኋላ ኮመን ኮርስ ወስዶ ወደ ተለያየ ትምህርት ክፍል እንደሚገባ የኮሌጅ ተማሪ በሁለት ይከፈላሉ፤ ያስገጠመቻቸውን ያገቡና ያላገቡ። ካገቡ ከግጥም ይርቃሉ። ያላገቡት ባለቅኔ ይሆናሉ። እንደዚህ ያለ ይኸውላችሁ እንደዚህ ያለ ጥቅል ፍርድ ወይም ጀነራላይዜሽን ግን ለትምህርት አይሰራም፣ ለሀሜት ነው የሚሰራው። ተጠንቀቁ። አሁን ለማሳያነት የመረጥኳቸው ገጣሚያንና የሰቀቀን ግጥማቸው ጨረፍ ጨረፍ እያደረግኩኝ አማለው። እናንተ እንዲያላችሁ ወደ ትዳር መስክን የሄዱት ወይስ ወደ ባለቅሬነቱ የሚለውን ትመሰክራላችሁ። ጨረፍ ጨረፍ ነው ማረጋቸው። ትመጫለሽ ብዬ ሳይማዶ ሳይማዶ የልጅነት ዓይኔ የሟሟ እንደ በረዶ። ትመጫለሽ ብዬ ደቂቃ ስቆጥር፣ ትመጫለሽ ብዬ ባዘን ባንጎራ ተወጫለሽ ብዬ በበራፍ ብዞር ብርድ አቆራመደኝ። የመንገድ መብራት አይተው አፌዙ የመንገድ መብራቶች አይተው አፌዙብኝ፣ ውርጩ ቀለደብኝ፣ ጨለማው ሳቀብኝ። አለመምጣትሽን አውቀዋል ያውቃሉ። መስኮቶች ጨልመው ቤቶች ተቆልፈው ከተማው ሲተኛ አይተዋል ያያሉ። አለመምጣትሽን አውቀዋል ያውቃሉ። ከገብረ ክርስቶስ ደስታ ቀረሽ እንደዋዘ ከሚለው ጀምር ያለው ከምወደው ባለቅኔ ም። ምነው ቀጥሎ የምጠራው ገጣሚ አግብቷል፣ አላገባም የሚለውን እንመርመር እስኪ። እና እንደነገርኩሽ የሚወዱትን ሰው ቀጥሮ እንደመጠበቅ የነፍሰ ጡርን ሞት አይቶ እንደመሳቀቅ ከተስፋ ጉልላት ተገፍቶ እንደመውደቅ ታምር በበዛበት በዚህ ቧልተኛ ዓለም ከዚህ የበለጠ ምንም ህመም የለም ብሎ ይጀምርና ተሽከርካሪውን አሳላፊውን፣ ምድሩም ሰማዩም ሲያመው ሲያሞ ይቆይና በመጨረሻ እንደዚህ ይላታል። እና እንደነገርኩሽ ለአንቺ ያስኩት አበባ መጠውለጋ መጣ ፀሐይ ገባ ወጣ ዝናብ ቀረ መጣ ጨረቃም የለችም እናቷን ስላልኳት ደግሜ ሰድቤ ሺ ዓመት እንዳይገርማት እናቷን እናቷን ጨረቃ አታስለፍልፍኝ ይህም ያማል። በቃ ግን አንቺን ስወድሽ ይህን ሁሉ ችዬ ነው የምጠብቅሽ። ቢሆንም ግን ያማል። የሰለሞን ሰለ ግጥም ያማል እና ሰለሞን ሰላ ግብቶ አላገባም። ወንዶች ወንዶች ገጣሚዎች ሲያፈቅሩ ስለ ቀጠሮ፣ ስለ መጠበቅ፣ አትመጣን ብሎ ስለመሳቀቅ ሲጽፉ ቀድሞ ይነጋገራሉ። እንዲህ ወይስ የማይገባኝ ሁሉም ወንድ የሆነ የማይቀርበት የመናፈቅ ተፈጥሮ ሂደት ጠበኩሽኔማ እዚያው ስፍራ ቆሜ በአክሱም ቁመና በላሊበላ እድሜ እግሮቼን ተክዬ ቀኔን አስረዝሜ በሄድሽበት መንገድ ልቤ እንደነጎደ ትንሽ ነገር መጣ፣ ትንሽ ነገር ሄደ። ትንሽ ጊዜ ስነጋ፣ ስንት ጊዜ ቀደደ። ስንቴ ዝናብ መጣ፣ ስንቴ ዝናብ ጣለ፣ ስንት ጊዜ አባራ። ትመጫለሽ ብዬ በቆምኩበት ስፍራ ስንት እውነት፣ ስንት ሀገር፣ ስንት ትውልድ፣ ስንት ረዣዥም ወቅትን አሳለፈና ግጥሙ ገጣሚው ታገል ሰይፉ በመጨረሻ እንዲህ አለ እላችሁ። ብዙ ነገር መጥቶ ብዙ ነገር ያልፋል የራስ ዳሸን ራስ አንገቱን ይደፋል አክሱም ተንዶ እንደ ጨው ይረግፋል ላሊበላም ወርዶ ቁልቁል ይነጠፋል ሰማይና ምድርም ያልፋሉ ታያለሽ እኔ ግን እዛው ነኝ አንቺ እስክትመለሽ። ታገል ሰይፉ ካገባ በኋላ የግጥም መጽሐፍ አሳትሟል። እንዲ ባይሆን ሀሜተኛ ወሬተኛ ባይሆን ሀሜተኛ ወሬኛ አስብሎ ቢያስወቅስ ነው እንጂ ሀሜት አያስከስሰኝም በሚል ነው ግጥማቸውን በማስረጃ እየሰበሰብኩላቸዋለሁ። ደግሞ ከግጥም ሀሳቦች ሁሉ ይሄኛው ሰቀቀናቸው እንዴት ጥልቅ እንደሆነ አፍቅረው ሲጠብቁ ሰማይ እየተደፋባቸው ለምን እንደሚያስመስሉት እንዴት እንደሚያምር ደግሞ ስሙ። ጥሞና የርቆ መንፈሴን አጥምቆ የእሷን ኮቴ ናፍቆ የፍቅሬን አካሄድ ሰበርሰ ከዋን ከእርምጃዎች ሁሉ ከዳናዎች አውቆ በናፍቆቷ ደጋን በጉጉት ፍላጻ ተወርዋሪ ልቤት ወጥሮ ከሮ ጅስሜ እንዳሞራ እንደ ብርቱ ንስር ክንፍ አውጥቶ በሮ ምድርና ሞላዋን አለምን ይቃኛል፣ ከፍቅሬ በስተቀር ሁሉም ከንቱ ከንቱ ከንቱ ውቱ ይለኛል። እመጣለው ብላ የቀጠረችው ለት እንዲህ አደርገኛል። አበባው መላኩ። እመጣለው ብላ የቀጠረችው ሴት መታለት ቢሆን ነው ግጥሞቹን ከሰማሁ የሆነው ምታመት ብያለሁ። መንፈሴን አጽቼ ገላዬን አጥርቼ አበባ አሳብቤ ጠብቄሽ ነበረ። ብትቀሪ ጊዜ መንፈሴን አሳደፍኩ ገላዬን አጎደፍኩ፣ አበባው ደረቀ አዱኛው አለቀ። ብትቀሪ ጊዜ የጣልኩብሽ ተስፋ እኔን ይዞኝ ጠፋ ጠብቄሽ ነበረ። የደበበ ሰይፉ ለራስ የተጻፈ ደብዳቤ ነው። እነዚህ አፍቃሪ ወንዶች ገጣሚዎች እያገቡ ነው እየተቀኙ ነው የሚለውን እያያችሁ ከአንቺ ናፍቆት ጋራ በቀን ሰባት ቡና ዛሬ መጠጣለው በጨዋታሽ ለዛ በገላሽ መዓዛ የህይወትን ምሬት ንዴት እያሟሟው፣ ኤፍሬም ስዩም ዳዊት ተክለማርያም ደግሞ እጠብቅሻለሁ በሚለው ግጥሙ ሰኞ ዕለት ቀጥረሽኝ የምንቀን ነው ብለሽ ቀረሽ ሳትመጪ ብሎ ጀምርና ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ በተለያየ ምክንያት መገናኘት ሳይሳካለት ይቀርና እንደዚህ ይንገበገባል። ቅዳሜን ለእኔ ማነው የፈቀደው ለመታመን ያህል በትመጪ ተስፋ ከመንገድ ቆም ያለው ይኸው ቀኑ መሸ፣ የናፈቀው አይኔ ሳያይሽ ሟሸሸ። ከአሁን በኋላ ነው እየወጡ መግባት እየገቡ መውጣት ስልችት ስላለኝ እሁድም እዚያው ነኝ፣ ሰኞና ማክሰኞ ረቡም አለሁኝ። የዚህ ደግሞ በጣም የባሰበት ሐሙስና አርብን ቅዳሜን አታጭኝ ጎዳና አጎሳቅሎኝ ገጽታ የጠፍቶ አይተሽ ካላለፍሽኝ ይላል ዳዊት። እንዴት ነው ይገጥማል፣ ሳግብቷል አላውቅም። አንቺን እየጠበቅኩ እያለ ስንት በጋና ክረምት ሸኝቶ ስንት ትውልድና አዋጅ አስተናግዶ ስንት ተንቆራጦ ስንት ሕፃን አፍ አስፈትቶ ስንት መንግስት አፈራርቆ የገጣሚ ጊዜ መቼ ማረዛዘሙ ይገርማል። አርዝሞ አርዝሞ አርዝሞ መጨረሻ ላይ አቦሬና ገላግልኝ ገላጊ መክረምሽ ሳያንስ ደሞ ላንቺ ግጥም ይላል ምስክር ብራ። አንቺን እየጠበቅኩ በሚለው ግጥሙ ነው። እሱስ በምን ሁኔታ ላይ ነው ያለው? ናትናኤል መኮንን ትመጫለሽ ብዬ ብሩክ ገብረ ሚካኤል እስክትመጪ ድረስ ይታፈሩ ሙላት መቼ ነው የምትመጪው አማኑኤልሽ ወንድ ሬሳ ወይ ፍቅር እነዚህ ሁሉ የናፋቂ ግጥም አላቸው ግጥማቸው በስብስብ ውስጥ ተካቷል ማለት ነው አይነጋገሩም ግን ይነጋገራሉ በተመሳሳይ ጉዳይ ግን በራሳቸው መንገድ ግጥም ይጽፋሉ እኛ እናማለን በላይ በቀለ ወይ ያለምንድን የጠፋው ካልቀጠራ ታደረ ወይስ ተዳረ እሱም እንዲህ የሚል ግጥም ነበረው። ዛሬ ቅዳሜ ነው፣ ሁሉም ይቃጠራል፣ ሁሉ ይቃጠራል። የቀጠረው ሲቀር ካልቀጠረው ያድራል። ቀጥሬሽ ነበረ ብር ተበድሬ፣ ሙታንቲ ቀይሬ፣ ጸጉሬን አጎፍሬ፣ ጺሜን አበጥሬ፣ ገላይን ታጥቤ፣ ነውሪን ተላጭቼ፣ ጫማዬን ውልውዬ፣ ገበሬን አጽድቼ፣ አዲስ ካልሲ አጥልቄ፣ ሽቱ ተቀብቼ፣ ጠብቄሽ ነበረ ተከራይቼ አልጋ። ስትቀሪ ጊዜ አንድ ራሴን አጣው፣ ያንቺንም እኔንም በብስጭት ጠጣው፣ ጠጣው፣ ጠጣው። አላስታውሰውም አልጋ ቤቱ ድረስ ከማን ጋር እንደመጣው። በላይ በቀለ በነገራችን ላይ ትቀሪያለሽ ብዬ የሚል ሌላ ግጥም አለው እንዲ የሚል ነው እና ምልሽ አለው ቅሪብኝ ልቅርብሽ ልቤ እያፈቀረሽ ምኑን ገጣሚ ሆንኩ ትመጣለች ካላልኩ ቀጥረሽን ካልቀረሽ የሚልበት ጉሩ ነው መቼም የማልመጣው ነገር ብለሽ ለማልመጣው ነገር ብለሽ እንዳይገባሽ ስጋት ባትመጪም ቅጠሪኝና እኔ ቀጠሮ ላክብር ይላል ደግሞ ሌላው በሰርክ መቃጠሪያችን በአጥሩ ፍቅር ስለያዘኝ። ግዑዝ ወደደ ተብዬ በለበጣ እንዳልቀጣ በአንቺ ግሬ ተካሁትን ግዑዝ ፍቅሬን እየሳምኩ ጥናት ናፍቆቴን እንድወጣ ባትመጪም ቅጠሪኝና በሰበብሽ ከግንቡ ስር ሀያ ሰዓት ልሰጣ ባትመጪም ቅጠሪኝ የሚለው የቴድሮስ ጸጋዬ ግጥም ነው። ቴድሮስ ያለበትን የምታውቁት ነው። እንግዲህ ግን ገጣሚያኑ ግን ምን እየሆኑ ነው የሚል ጥያቄ ይጠይቃለሁ። በስተመጨረሻ ዛሬ ዓለም በረከክም መጽሐፍን የምንመረቅለት ዋስዬ ራሱ ሁለ0 ዓመት እምረት ላይ የመጀመሪያውን የግጥም መጽሐፉን ጠይም ደም አሳትሞ ነበር። ያኔ አላገባም ነበር። ካገባው በኋላ ከወደ ግጥሙ ሰንፏል መሰለኝ። አጭር ልቦለዶቹ ላይ ከትሟል። አንቺ ስት መጪ ይላለ ርዕሱ። አንቺ ስት መጪ ተራሮች ያፍራሉ፣ ዛፎች ይስቃሉ፣ ወንዞች ይዘፍናሉ፣ ቋጥኞች በህብረት እስክስታ ይመታሉ፣ ወፎች ይጓጓሉ ለክብርሽ እያሉ እያሉ የተጣሉ ሁሉ ይቅር ይባባላሉ ጨረቃና ፀሐይ ያጎነብሳሉ አንቺ ስትመጪ ፍጥረታት በሙሉ ከመደሰት በላይ ደስታ ይፈጥራሉ። እኔ ብቻ ምን ነው የልቤ ነጋሪ፣ ስጋት የሚመታ ሰርክ ተማራኪ፣ በይታሽ ብቻ ትጥቄን የምፈታ እኔ ብቻ ምን ነው ይላል። እኔ እና እኔ መዓዛ ለብቻ የምን ነው በአፍቃሪ ወንዶች ግጥም የምብሰለሰሉ። በሌላ ዙር በሌላ ዞር ደግሞ የሴት ገጣሚያንን ግጥሞች አንኳር ጨት አቀርብላቸዋለሁ። ሴቶችም ተቀጥሮ ስለ መቅረት ይገጥማሉ። ከገጠሙ ግን ገጥመው አይቀሩም፣ ይዘፍኑታል ሁሉም በአንድ ርዕስ ስር አጠጋግተን ስናሰበስባቸው የሴቶቹ ግጥም ርዕስ ሙሽራዬ ቀረ የሚል ነው። አመሰግናለሁ።